እርሶ በምላሹ ስለ ታይዋን ሲባል የአሜሪካንን ጦር ያዘምታሉ፣ ያዛሉ ስትል ጠይቃቸዋለች። ትራምፕ አንዱ መከራከሪያቸው ፕሬዝደንት ሺ እና ሌሎች የቻይና ሰዎች በስብሰባዎች ላይ እርሶ በስልጣን ላይ እስካሉ ድረስ አናደርገውም ብለውኛል የሚል ነው። ትራምፕ ከሺ ጂንፒንግ ጋር ደቡብ ኮሪያ ውስጥ በተነጋገሩበት ወቅት የታይዋን ጉዳይ በአጀንዳነት እንዳልተነሳ ይናገራሉ።